ሰላም ሰላም፣ የቱርካን ቤተሰቦች እንዴት ናችሁ? እነ ዳሪያ እነ ሀካን ቤት ሄደው ነበር ሀካንን ፍለጋ፣ ግን ያገኙት እናቱን አክስት ኤምሌ ነው። አክስት ኤምሌ ሲሏት ሀካን ዶኖሽ ምን እያደረጋችሁ ነው እዚህ ልጆቼ ስትላቸው ሀካንን ለቀናት ልናገኘው አልቻለም። ስልኩም ዝግ ነው። ሀካን እዚህ የለም ሄዷል። እኔም ቤት እያለቀኩ ነው ነገር ግን አርብ እንደሚሄድ ነው የምናውቀው ፍላይቱን ለዛሬ አስተላልፎ ዛሬ ጠዋት ነው የሄደው አለቻቸው። ዳሪያ በጣም እየሮጠች ቤቱን ለቃ ሄደች። እነሱም ከኋላ ዳሪያ ዳሪያ እያሉ መከተል ጀመረ። ቱርካን ወደ ቤት መመለስ እንደማትፈልግና እንዳልተስማማች ነገራት። ምን ማድረግ እንዳለበት እና ሁሉም ነገር ከቁጥጥር ውጪ እንደሆነ ነገራት። በሌላ በኩል ቱርካን የህክምና ውጤቷ እጇ ላይ ደርሶ መንገድ ላይ ቁጭ ብላ ዳሪያ ምንም ልትረጋጋ አልቻለችም። መኪናውን እንዳያቆመ ደጋግማ ነገረችው፣ ካልሆነ ዘላ እንደምትወርድ ነገረችው። ዶንሽም እንዲያቆምላት ለሰርዳር ነገረችው። ሰርዳር መኪናውን ሲያቆም በራ ሩጣ መሮጥ ጀመረች። ዶንሽም ተከተለቻት፣ ግን አልደረሰችባት። ዳሪያ ወደ አስፓልት ጋር ራሷን ልታጠፋ እየሞከረች ነው። ዶንሽ በጣም ጮኸች፣ ደነገጠች፣ እያለቀሰች ዳ አታርግ እያሏት ነው ሁለቱም ግን ዳሪያ መኪና አስፓልት መንገድ ላይ ቀጥ ብላ ቆመች። አንደኛው አስፓልት ላይ አልተሳካላትም። እልፍ ብላ ሌላ መኪና ላይ ለመግባት ሞከረች። ሰርዳሪ እየሩ ጠገፍት እና ደናት ለምንድነው ነው እንደዚህ የምትሆኙ ቆያንች ምን እያደረግሽ ነው ብሎ ጮኸባት። ዳሪያ ሀካን ከልቡ ቢወድሽ ኖሮ ይገኝ ነበር ጥሎ ሸሄድም ነበረ ሲላት አው እሱ ዋሽቶኛል፣ ልክ እንደ ሁሉም አለችው። እኔ ዳሪያ ነኝ፣ በጉዲፈቻ የተወሰድኳት ዳሪያ። እናቴ ሞታለች፣ አባቴም የለም። እኔ ማንም የሚፈልገኝ የለም ብላ እያለቀሰች መጮህ ጀመረች። ሰርዳር በሰዓቱ ምንም ማድረግ ስላልቻለ እየጮኸ እሱ አንቺ አይደለሽም እሱ አንቺ አይደለሽም ማለት ምን አለችው። ያቺ ልጅ ደንሽ ነች ብሎ ጮኸ። ደረ ደርቅ አቀረች፣ ዶንሽን እያየች ዶንሽ ያጎች የፋቲ ልጅ ነች አለ። በሌላ በኩልም ቱርካን ከእናቷ ጋር ወርታ ከሶመር ጋር ወደ ቤት ለመሄድ እየወጣች ነው። እናቷና ባብላት እየወጣች ነው። በር ላይ ቆሞ ለአክስቷ አክስቴ፣ ያንን ልብስ ታቀብዪኝ አለቻት። እሺ፣ መጣሁ መጣሁ ብላ ልታቀብላ ስትገባ እናትዬ፣ የቱን ልብስ? የህፃኑን ልብስ ተለንች። ምን ያደርግልሻል? ለኪራዝ ነው አልቻት። ኪራዝ ማ? ኪራዝ እኛ ቤት ናት፣ የሚኒ ልጅ አለቻት። ምን አለች? ድንግጥ ብላ ቆመች። ወዲያው በር ላይ ሰው መሪ ቆሙ እያየችው ነበር። በሩን ዘጋችባት። መሄደትች ማልቻት። እዛ ውሸት ቤት ተመልሰች እንደትሄጃ አላደርግም፣ ገባሽ? የምን ውሸት ነው የምታወሪ? ምንድን ነው እያልሽ ያለሽው ሶመር፣ ከውጭ በኩል ለባክሽ እንዳታደርጊው ባክሽ፣ በሩን ክፈችው እያለ ይጮሃል። በፍጹም ይሄን አላደርግም ሶመር፣ ከዚህ ሂድ አለችው። ምን እያርክሽ ነው ማየ፣ እንደዚህ አይሆንም አልችልም። ከዚህ በኋላ እዛ ቤት የሚባል ነገር የለ። ምን እያልሽ ነው ማየ እያለ ስትጮ፣ ሁሉንም ነገር ነግርሻለሁ አሁን ዛም ሄዳተች እያለች መጮ ጀመረች፣ ከውስጥ ከውጪ ሶመር እናት ነስሪን እያለ መለመን ጀመረ። በፍጹም መሄድ አትችም የእኔ ልጅ። ቱርካን አንቺ ምንም አታውቂም ስትላት አክስቷ መጣች እና ነስሪን ተረጋጊ፣ ምን እያደረግሽ ነው ያለቻት። ቆይ ቆይ፣ ንገሪ ምንድን ነው የማላውቀው አለች ቱርካን። ከዛ ለመናገር አፏ ላይ እንትን እያለች በውጭ በኩል ሶመር እናሴ ነስሪን ባክሽ እንደዚህ አታድርጊ እናውራ እንዴ ብሎ መጮ ጀመረ። ጮክ ብላ በቃ መሄድ አትችይ። ማልቻት ለምንድን ነው ወደኋላ የተመለስ ነው? ለምን ለምን ተነጋግረን ነበረ ብላ መጮ ጀመረች። ማየ ባክሽ ልንጋርሽ ያልጫት አክስቶ እናት ሸመሞተ አንስቶባታል ዱርካን ስትላት፣ እማየ እባክሽ ኒና ሱመር እንዋደዳለን ይሄ ነኛ ላይ አታድርግ ብላ ስትለምናት፣ በፍጹም እኔ ይሄን አላረገ ነ ናይ ነስሪን እዬ መድኃኒትሽን ልስጥ ሻለቻት አክስቷ። አይ እኔ ጤነኛ ነኝ አልታመምኩም፣ ምንም ነገር አታወሳስቡ፣ እዛ ውሸታም ቤት ተመልሽሻለክሽ ማለች። ልጄ ይሄ ባልሽ ይሄኛው፣ ሶመር ስትል እማዬን፣ እናስ ነስሪን እባክሽ፣ እባክሽ፣ እባክሽ ብሎ ለመናት። ይህ ሶመር ስትል እኔ ሶመር እናምንዋሉሁ፣ እማዬ እባክሽ፣ ይህን እኛ ላይ አታድርጊ፣ እባክሽ ብላ ማውራት ጀመረች። በፍጹም አይሆንም፣ ይሄን ሰውዬ ትፈችዋለሽ፣ አለች በድንገት በድንገት ነበር ያለችው። ድንግጣች ነው። በፍጹም አይሆንም እርጉዝ ነኝ አለች። ሁለቱም ደንግጠው ቀሩ እና ደግሞ ባሌን ወደዋለሁ አለቻት። እሷ ደንግጣ ቆማ ቀርች። አክስትየሆነ አይስኪ ብላ ይዛት ሄደች። ወደ ላይ ወጡ። እናት ነስሪን ሶመርን ለማውራት በሩን ከፍታ ሶመር ጋር ቆመች። እንባ ነቃት፣ አንተ ብላ በልህና በእንባ ማውራት ጀመረች። ለረጅም ሰዓት ወቀሰችው፣ ሊያስረዳት ሞከረ። ሶመር እንደዚህ አድርገሃል እንደዚህ አድርገሃል ተባባሉ። በመቀጠል ስ በፍጹም ሚስቴን ጥያ ደን ብሎ በሩን ከፍቶ ቱርካን ጋር ሄደ። ቱርካንም ሶመር እያለች ወደ ሶመር ጋር ለመምጣት እየመከች ደረጃው ጋር ተገናኙ። ሶመር እጇን እየጎተተ ይዟት ወጣ ነዶንሽ ተቃቀፉ። ምን ማደርገሽ ነው? እንደዚህ ብታደርጊ ይቅር አልልሽም ነበር። ልትሞቺብኝ ነበር ነበርኩ ካልህት ልታስቀሪኝ ነበር ተባብሎ መጫወጫሽ ጀመሩ። ሀካን ቢወድሽ ኖሮ ጥሎሽ አይሄድም። ምን እንደውም እዚው መሄዱ ጥሩ ነው። ካናዳ ላይ ብቻሽን ጥሎሽ ቢሆን እንዴት ምን ትሆኚ ነበር? ይህን እብድ እህት ብላ አቀፈች። ተቃቃፉ። እነሶመር ምር ሰርፕራይዙን ለእናትና ለአባታቸው ለምን ለእናትና ለሶመር እናትና አባት ለመናገር እራት ጋብዘዋቸዋል። ከዛም አዲስ ዜና አለ አለ መታየት መታየት ጀመሩ ፈገግ እያለያቸውእና አንተ ተናገር አለችው። አይ አንቺ ተናገር ያለ ምንድን ነው ነገሩ አለ የሶመር አባት ልጅ ሊኖረን ነው። ቱርካን እርጉዝናት ስትል፣ ወይዘሮ ሩቻን በጣም ሳቀች። ካካካካካ ብላ ሳቀች በጣም በግርምት። እነሱም ዝም ብሎ እሷን ማየት ጀመሩ። አሳሳቋ ለየት ይል ነበር። ከዛ ስካሩ ነው መጠጡ ነው አለ የሶመር አባት። እነሱም ተገደ ብለው ተውት። ሶመር ለቱርካን ስጦታ ሰጣት፣ የአንገት ሐብል በጣም ያምራል አለ አለች እና አመሰግናለሁ ብላ ተቀበለች። ወረቀት ነበረው ልጅ ለሰጪኝ ስለሆነ አመሰግናለሁ ምናምን የሚል ነበር። እሱን አንብቦ አስቀመጠችው። የአንገት ሀብልን አደረገላት እና ሳመችው፣ ጉንጩን ሳመችው። ወይዘሮ ብቻንም ስቲል ያለች አፈና አየችው። ነው ቆንጆ ነው አለቻት።